ከሆነ ጊዜ በኋላ ሕይወቴ ላይ በጣም እየፈራሁ ያለው አንድ ነገር ቢኖር ማለት ነው፣ በዚህ መንገድ የምቀጥል ከሆነ አንድ ቀን ወይም ደግሞ የሕይወት ጥግ የሚባለው ደረጃ ላይ ስደርስ የሆነ ሌጣ ባዶ፣ በጣም ሰው ያለ ግን ባዶ ሜዳ ላይ የምቀር እየመሰለኝ ነው። ምንድን ነው አትሉኝም? የሆነ ነገር እጀምራለሁ ለመጀመሩ ወይም አጋብቶኝ ሊሆን ይችላል፣ ወይም ደግሞ ሞቲቬትድ ሆኜ ሊሆን ይችላል፣ ወይም ደግሞ አእምሮኝ ሊሆን ይችላል። እጀምሩ ነገር ነገርየ ነገር ግን አይጨርሳትም። ብዙ ነገር ጀምሬ ብዙ ነገር አቁሜያለሁ። ግን እግዚአብሔርን ነው እምላችሁ፣ ከተወሰነ ጊዜ በኋላ እየተረዳሁት መጣሁ። ጓደኞቼ እኩል ጀምረናል እነሱ ግን እየጨረሱ ነው። ጓደኞቹ እኩል ነገር እያደረግ ነው። ነገር ግን እነሱ ነገር ጨብጦ ይዘው እያገኟቸው ነው ሰው፣ እኔ ግን የተንቀንጣጠበ ነገር ነው ይዤ ያለሁት። እና እውነት ለመናገር በእንደዚህ አይነት ሁኔታ እኛ እየቀጠልን ከሆነ አንድ ቀን ባዶ ሜዳ የምናገኘው። ስለዚህ ህይወታችሁ ላይ የምትጀምሩትን ነገር ቢያንስ ወደ ፍፃሜው ለመድረስ ሞክሩ። ፖዝቲቭ የሚሆን ኔጌቲቭ፣ የሚሆን ሪዛልቱ እናንተ ብቻ መጨረሻው፣ ግቡ ላይ ለመድረስ ሞክሩ። ካለበለዚያ ሁሉንም ነገር እንቆመጣጠር እና መጨረሻ ላይ ስንደርስ የጨበጥነው ነገር ህይወታችን ላይ አናገኘው። ስለዚህ አንድ ነገር ወይ ሁለት ነገር እንጀምር እና ምንም ይሁን ምንም ውጤቱ ያቺን የመጨረሻን ፍሬ እስከምናገኛት ድረስ ቢያስ እስከዚያ ድረስ እንሂድ። ካለበለዚያ ሁሉን አማራሽን ገበያ ትስደዷት እንዲሆንብን ያንንም ያንንም ያንንም ቁንጥረን ተጨመላቀ መቅረት ነው ብዬ ነው ማስብ። ነገር ግን አንድ ነገር ጀምሮ ወይ ሁለት ነገር ጀምሮ ሶስትም ነገር ጀምሮ ምንም ነገር ጀምሮ ግን ሁሉንም ነገር በጀምራችሁ ትልቅ ፍጻሜው ላይ ማድረስ መቻል አለባችሁ። የሆነ ሪዛልት ማግኘት መቻል አለባችሁ። ሂዱ፣ ካልሆነ ሽፍት አድርጎ ወደዚህ ከሆነ ጉድ፣ ከዛ ቀጥሉበት ማለት ነው። ነገር ግን ሳይዙ መመለስ ወይም ደግሞ ሳይጨርሱ ማቆም አይቻልም። ካለበለዚያ ተሸናፊ ሆነን እንቀራለን። መኑ እና ምን ታስባላችሁ? ኮመንት ላስቀምጡልኝ። አመሰግናለሁ።